እንደምናላችሁ እኔ አለው እግዚአብሔር ይመስገን ደናነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የጨጓራ አሲድን ወዲያውኑ ለማረጋጋት እናም ለመቀነስ የሚረዱ መመገብ ያለባችሁን አስር ምግቦችን እናም ማስወገድ ያለባችሁን ምግቦችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው ይህ የጤና ትምህርት ለበርካታ ሰዎች በጣም አስፈላጊ ነው። ምክንያቱም በርካታ ሰዎች የጨጓራ አሲድ ወደ አፍ መመለስ ወይም ደግሞ አሲድ ሪፍሌክስ ስለሚገጥማቸው ይህ ቪዲዮ በጣም አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ። አሳውቁላለሁኝ ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁ ሀሳብ፣ አስተያየት ካላችሁም በኮመንት ላይ አስፍሉልኝ የሚመልስላችሁ ይሆናል። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የጨጓራ አሲድን ወዲያውኑ ለማርገብ ወይም ደግሞ ለማረጋጋት አንታሲድ መድኃኒት ሊረዳ ይችላል። እንደ ቃር ያሉ ምልክቶችን ለመቀነስ የሚረዱ ምግቦች ስስ ፕሮቲኖችና ሲትረስ ያልሆኑ ፍራፍሬዎችንም ያካትታሉ። እንደ አትክልት እናም ሙሉ እህሎች ያሉ ከፍተኛ ፋይበር ያላቸው ምግቦችም የጨጓራ አሲድን ሊቀንሱ ይችላሉ። አሲድ ሪፍለክስ ወይም ደግሞ የጨጓራ አሲድ ወደ አፍ ወይም ደግሞ ወደ ኢሶፈገስ መመለስ የሚከሰተው የጨጓራ አሲድ ወደ ጉሮሮ ወደ ኋላ ወደ ኢሶፈገስ ሲፈስስ ሲሆን ይህም ቃርን ያስከትላል። በደረት ውስጥ የሚከሰት ይህ የማቃጠል ህመም የጨጓራና ትራክት በሽታ ወይም ደግሞ ጋስትሮ ኢሶፈጃል ሬፍሌክስ ዲዚዝ ወይም ደግሞ የጀርድ ምልክት ሊሆን ይችላል። ጀርድ ወይም ደግሞ ጋስትሮ ኢሶፈጃል ሬፍሌክስ ዲዚዝ ተደጋጋሚ የአሲድ ሬፍሌክስና ቃርን የሚያስከትል ስር የሰደደ የረጅም ጊዜ ችግር ነው። የጨጓራና የኢሶፈገስ ሬፍሌክስ በሽታ ወይም ደግሞ ጀርድ የጨጓራ አሲድ በተደጋጋሚ ከአፍናም ከጨጓራ ጋር በሚያገናኘው ቱቦ ወደ ላይ የሚመለስበት ሁኔታ ነው። ይህ ቱቦ ደግሞ ኢሶፈገስ ይባላል። ይህ የጨጓራ አሲድ ወደ ኋላ መመለስ አሲድ ሬፍለክስ በመባል ይታወቃል። እናም የኢሶፈገስ ሽፋንን ሊያበሳጭ ወይም ደግሞ ሊያስቆጣው ይችላል። በውጤቱም ቃር ወይም ደግሞ በደረት ላይ የማቃጠል ስሜት ሊሰማችሁ ይችላል። በሳምንት ከሁለት ጊዜ በላይ የሚከሰት የአሲድ ሬፍለክስ እናም ቃር የጀርድ ምልክት ሊሆን ይችላል። ነገር ግን ሁሉም ጀርድ ያለባቸው ሰዎች ቃር አይገጥማቸውም። ሌሎች የጀርድ ምልክቶች የአስም ምልክቶች፣ በአፍ ውስጥ መጥፎ ጣዕም መኖር፣ የመዋጥ ችግር እናም ደረቅ ሳል ይከሰታል። ብዙ ሰዎች አልፎ አልፎ የአሲድ ሪፍሌክስ ያጋጥማቸዋል። ሆኖም አሲድ ሪፍሌክስ በጊዜ ሂደት በተደጋጋሚ ሲከሰት ጀርድን ያስከትላል። አብዛኛዎቹ ሰዎች የጀርድን ምቾት ማጣት በአኗኗር ዘይቤ ለውጦችና በመድኃኒቶች መቆጣጠር ይችላሉ። ምንም እንኳን ያልተለመደ ቢሆንም አንዳንዶች ምልክቶቹን ለመርዳት ቀዶ ጥገና ሊያስፈልጋቸው ይችላል። በዓለማችን ላይ 20 ፐርሰንት የሚሆኑት ሰዎች ጀርድ አለባቸው። አንዳንድ ምግቦች የጨጓራ አሲድን ሊያረጋጉ ስለሚችሉ አመጋገብ በሁኔታው ላይ ተጽዕኖ ሊያሳድር ይችላል። በተቃራኒው አሲዳማ፣ ቅባት የበዛባቸው እናም ቅመም የበዛባቸው ምግቦች የጨጓራ አሲድን በመጨመር ለአንዳንድ ሰዎች የአሲድ ሬፍለክስን ያባብሳሉ ማለት ነው። ብዙ ሰዎች አሲድ ሬፍለክስ ስል ላትረዱኝ ትችላላችሁ። አሲድ ሬፍለክስ ማለት በአማርኛው የጨጓራ አሲድ ወደ አፍ መመለስ ማለት ነው። ስለዚህ በዚህ መልኩ ተረዱኝ። ጋስትሮ ኢሶፈጃል ሬፍለክስ ዲዚዝ ወይም ደግሞ በምሕፃረ ቃሉ ጀርድ የምንለው ደግሞ የጨጓራና ትራክት በሽታ ነው። አሲድ ሬፍለክስ በተደጋጋሚ ሲከሰት ጀርድን ያስከትላል ማለት ነው። የጨጓራ አሲድን የሚያረጋጉ ምግቦችን ደግሞ አሁን እነግራችኋለሁኝ። የጨጓራ አሲድን የሚያረጋጉ ምግቦችን ማካተት ቃርን ለመከላከል ይረዳል። የአመጋገብ ለውጥ ምልክቶችን ለመቆጣጠርናም የህይወታችሁን ጥራት ለማሻሻልም ይረዳል። ቃር ወይም ደግሞ አሲድ ሪፍሌክስ ካጋጠማችሁ አሁን የምነግራችሁን ምግቦች በአመጋገባችሁ ውስጥ ማካተት ጠቀሜታ አለው። ምክንያቱም ከሌሎች ምግቦች ጋር ሲነጻጸር የአሲድ ሪፍሌክስ አደጋን ይቀንሳሉ። የጨጓራ አሲድን ለማረጋጋት ይረዳሉ፣ እናም የአሲድ ሪፍሌክስ ምልክቶችን ለመቆጣጠርም ይረዷችኋል። እነዚህ ምግቦች ሙሉ በሙሉ ጀርድ ወይም ደግሞ የአሲድ ሪፍሌክስን አያድኑም፣ እናም ለአንዳንድ ሰዎች የሚስማሙ ሊሆኑ ለሌሎቹ ደግሞ ላይስማሙም እንደሚችሉም ማወቅ አለባችሁ። የአሲድ ሪፍሌክስን ወይም ደግሞ የጨጓራ አሲድን የሚያረጋጉ ለአሲድ ሪፍሌክስ መመገብ ያለባችሁ ምግቦችን አሁን በዝርዝር ልንገራችሁ። አንደኛ ዝንጅብል ነው። ዝንጅብል ተፈጥሯዊ ጸረ ብግነት ባህርያት አሉትናም ብዙ ሰዎች ለምግብ አለመፈጨት ለማቅለሽለሽናም ለሌሎች የጨጓራና የአንጀት ችግሮች እንደ ተፈጥሯዊ መድኃኒት ይጠቀሙበታል። ለዚህ አንዱ ምክንያት ዝንጅብል የጨጓራ ባዶ መሆንን ያበረታታል። ይህም ማለት ወደ ኋላ ተመልሶ ወደ ጉሮሮ የሚፈስ አነስተኛ የጨጓራ አሲድ ብቻ እንዲኖር ያደርጋል ማለት ነው። በሌላ አነጋገር ምግብ ከሆድ ባለፈ በጨጓራና አንጀት ትራክት ውስጥ እንዲንቀሳቀስ ይረዷል። የተፈጨ ወይም ደግሞ የተከተፈ የዝንጅብል ስር ለምግብ ወይም ለስሙዚ ማከል ወይም የዝንጅብል ሻይን በመጠጣት ምልክቶችን ማስታገስ ትችላላችሁ። ይሁን እንጂ በአንዳንድ ሰዎች ላይ ዝንጅብል የልብ ቃጠሎን ሊያስከትል ይችላል። ስለዚህ ለእናንተ እንደሚሰራ እስከምታውቁ ድረስ ለመጀመሪያ ጊዜ በትንሽ መጠን መሞከር አለባችሁ። ሁለተኛ ደግሞ ጤናማ ቅባቶች ናቸው። ሰውነታችን ለመስራት ቅባት ያስፈልገዋል። ነገር ግን ትክክለኛውን ቅባት መምረጥ እናም በመጠኑ መጠቀም አስፈላጊ ነው። የጤናማ ቅባት ምንጮች የምንላቸው እንደ አቮካዶ፣ ዋልነት፣ ተልባ፣ የወይራ ዘይት፣ የሰሊጥ ዘይት እናም የሱፍ ዘይት ይጠቀሳሉ። እነዚህ ከእንስሳት ቅባትናም በተዘጋጁ ምግቦች ላይ ከሚጨመሩ ቅባቶች ይልቅ የአሲድ ሪፍለክስን የመፍጠር እድላቸው በጣም አነስተኛ ነው። እንደ ጥብስናም ዶናት ያሉ በዘይት የተጠበሱ ምግቦችን ከመመገብ ተቆጠቡ። ሶስተኛ ደግሞ ማስቲካ ነው። በልክ ማስቲካን ማኘክ ቃርን ሊያቃልል ይችላል። ማስቲካ ስታኝኩ የምራቅ ምርት ይጨምራል። ምራቅ ደግሞ በኢሶፈገስ ውስጥ ያለውን የጨጓራ አሲድን ይከላከላል። ይህ የጨጓራን ከጉሮሮ ጋር የሚያገናኘው ቱቦ ነው ኢሶፈገስ የምንለው። አራተኛ ከፍተኛ ፋይበር ያላቸው ምግቦች ናቸው። ፋይበር የቃር ምልክቶችን በመቀነስ ረገድ ትልቅ ሚናን ይጫወታል። አነስተኛ ፋይበር ያለው አመጋገብ የምግብ መፈጨትን ሊያዘገይ እናም ጨጓራችን በትክክል አሲድን እንዳይለቅ ያደርገዋል። ይህ እንደ ቃር እናም እንደገና የጨጓራ አሲድ መመለስ ያሉ የአሲድ ሬፍሌክስ ምልክቶችን ሊያቃልል ይችላል ማለት ነው። በፋይበር የበለጸጉ ምግቦችን የሚበሉ ሰዎች የተሻለ የምግብ መፍጨት እናም አነስተኛ ቃር እንዳላቸው ጥናቶችም አሳይተዋል። ከፍተኛ ፋይበር ያላቸው ምግቦች እንደ ፖም ወይም ደግሞ አፕል፣ ሙዝ፣ ፕሪም እናም ቤሪ ያሉ ፍራፍሬዎች፣ ለውዝ እናም ሲርስ የምንላቸው እንደ ተልባና ቺያሲርስ፣ እንደ ስፒናች አስፓራጉስ ብሮኮሊ እናም ስኳር ድንች ያሉ አትክልቶች እንደ ቡና ማሩዝ ኪንዋ፣ ሙሉ የእህል ዳቦ እናም አጅ ያሉ ሙሉ እህሎች ከፍተኛ ፋይበር አላቸው። አምስተኛ ደግሞ ማር ነው። ማር የአሲድ ሪፍሌክስን አደጋን መቆጣጠርን እናም መቀነስን ጨምሮ ጥቂት ጥቅሞች አሉት። ማር መብላት የጨጓራ ሽፋን እናም ጉሮሮን ለመሸፈን ይረዳል። ይህ ሽፋን ምግብናም ጭማቂዎች ወደ ጉሮሮ እንዳይወጡ ይከላከላል። ስድስተኛ ደግሞ ስስ ፕሮቲኖች ናቸው። ቃር ካለባችሁ እንደ ዶሮ ወይም ደግሞ አሳ ያሉ ስስ ስጋዎችን መመገብ በጣም ጠቃሚ ነው። ስስ ስጋ ወይም ደግሞ የባህር ምግቦችን ስታዘጋጁ የዘይት እናም የቅቤ አጠቃቀምን መገደብ ጥሩ ነው። ሰባተኛ ደግሞ ዝቅተኛ ቅባት ያላቸው እናም ቅባት የሌላቸው የወተት ተዋጽኦች ናቸው። ሰዎች ዝቅተኛ ቅባት ያላቸውን ምግቦችን በመመገብ የቃር ስሜት መቀነስ ሊያጋጥማቸው ይችላል። ከፍ ካሉ ወይም ደግሞ ሙሉ ቅባት ካላቸው አማራጮች ጋር ሲነጻጸር ምልክቶችን የማያባብሱ ዝቅተኛ ቅባት ያላቸውን የወተት አማራጮችን ምረጡ። ዝቅተኛ ቅባትናም ቅባት የሌለው ወተት ወይም ደግሞ በእነዚህ አይነት ወተት ያልተሰሩ መጠጦች፣ እርጎን፣ አይስክሪምና አይብ ያሉ ምግቦችንና መጠጦችን መመገብ ትችላላችሁ። ስምንተኛ ደግሞ ሲትረስ ያልሆኑ ፍራፍሬዎች ናቸው። ሲትረስ ያልሆኑ ፍራፍሬዎች ከሲትረስ ፍራፍሬዎች ይልቅ ቃርን ለመቀነስ ወይም ደግሞ ለማስወገድ የተሻለ አማራጭ ሊሆኑ ይችላሉ። ሲትረስ ያልሆኑ ፍራፍሬዎች የምንላቸው እንደ ፖም፣ ሙዝ፣ ወይን፣ እንደ ካንታሎፕ ሐባብ እናም ፒር ሲትረስ ያልሆኑ ፍራፍሬዎች ናቸው። ዘጠነኛ ደግሞ አትክልቶች ናቸው። አትክልቶች የቃር ምልክቶችን ሊቀንሱ ይችላሉ። ጥሩ የፋይበር ምንጭም ናቸው። በቅባትም ዝቅተኛ ናቸው። እናም አልካላይን ወይም ደግሞ ዝቅተኛ አሲድ ያላቸው ምግቦች እንደሆኑ ይቆጠራሉ። አትክልቶችን በሰላጣ ውስጥ ተጠቀሙ። የተከተፉ አትክልቶችን ወደምትወዷቸው ምግቦች ጨምሩ። ወይም ደግሞ ትኩስ ጭማቂዎችን ለመስራት ከፍራፍሬዎች ጋር መቀላቀልም ትችላላችሁ። አንዳንድ ጥሩ የአትክልት ምሳሌዎች የሚባሉት ብሮኮሊ፣ እናም አበባ ጎመን፣ ጥቅል ጎመን፣ እናም ስፒናች ካሮት፣ በቆሎ፣ ኩከምበር፣ ዝንጅብል፣ አተር፣ ቃሪያ፣ ድንች እናም ስኳር ድንች ይጠቀሳሉ። አስረኛ ደግሞ ሙሉ እህሎች ናቸው። ሙሉ የእህል ምግቦች የጨጓራ አሲድን ለመምጠጥ እናም የምግብ መፈጨትን ለመደገፍ የሚረዳ ጥሩ የፋይበር ምንጮች ናቸው። እንደ ቡናማ ሩዝ፣ አጃ፣ ኪንዋ እናም ሙሉ የእህል ዳቦ ይጠቀሳሉ ማለት ነው። ስለዚህ እነዚህ ምግቦች የጨጓራ አሲድ መጠንን የሚቀንሱ የአሲድ ሪፍሌክስ ምልክቶችን የሚቀንሱ መመገብ ያለባችሁ ጤናማ ምግቦች ናቸው ማለት ነው ታዲያ አንዳንድ ምግቦች ደግሞ የጨጓራ አሲድን የሚጨምሩ እናም የአሲድ ሪፍሌክስ ምልክቶችን የሚያባብሱ ምግቦች አሉ ማስወገድ ያለባችሁን ምግቦችን እነግራችኋለሁኝ አንዳንድ ምግቦች ቃርን ለመቀነስ ሲረዱ ሌሎች ግን አይረዱም ስለዚህ አሁን የምነግራችሁን ምግቦች ደግሞ ማስወገድ ያስፈልጋል። አንደኛ አሲዳማ ምግቦች ናቸው። ቲማቲምናም፣ እንደ ብርቱካን፣ ሎሚ፣ አናናስናም የወይን ፍሬ ያሉ የሲትረስ ፍራፍሬዎች በጣም አሲዳማ ሊሆኑ ይችላሉ። ከእነዚህ ፍራፍሬዎች የሚገኘው አሲድ የቃር ምልክቶችን ሊያስከትል ወይም ደግሞ ሊያባብስ ይችላል። ስለዚህ አሲድ ሬፍሌክስ ካለባችሁ እነዚህን ምግቦችን ማስወገድ ያስፈልጋል። ሁለተኛ ደግሞ ቸኮሌት ነው። ቸኮሌት የአሲድ ሬፍለክስን እናም ቃርን ሊያስከትል የሚችል የካፌን ምንጭ ነው። ኮኮዋ ውስጥ የታችኛው የኢሶፈገስ ስፊንክተርን የሚያዝናኑ ኬሚካሎችም አሉ። ይህ ጡንቻ ምግብ ወደ ጨጓራ እንዲገባ ለማድረግ ዘና ይላል። ነገር ግን የጨጓራ አሲድ ወደ ጉሮሮ እንዲገባም ሊፈቅድ ይችላል። ሶስተኛ የተወሰኑ መጠጦች ናቸው። የተለያዩ የመጠጥ አይነቶች ጀርድን ሊያባብሱ ይችላሉ። አንዳንድ መጠጦች በጉሮሮ ውስጥ ያሉ ጡንቻዎችን ሊያዝናኑ ይችላሉ። ሌሎች ደግሞ ጨጓራን ሊያሰፉ ይችላሉ። ይህም የጨጓራ አሲድ እንዲመረት ያደርጋል። እነዚህ መጠጦች እንደ አልኮል፣ ካርቦናዊ መጠጦች፣ ቡና እናም ሌሎች ካፌን ያላቸው መጠጦች ናቸው። አራተኛ ደግሞ ነጭ ሽንኩርት ነው። ጥሬ ነጭ ሽንኩርት በአንዳንድ ሰዎች ላይ ቃርን ያመጣል። የጨጓራ አሲድ ምርትንም ሊጨምር ይችላል። ይህም የአሲድ ሪፍለክስ ናም የጀርድ ምልክቶችን ሊያባብስ ይችላል። አምስተኛ ከፍተኛ ቅባት ያላቸው ምግቦች ናቸው። ከፍተኛ ቅባት ያላቸው ምግቦች ቃርን ሊያባብሱ ይችላሉ። ይህ የሚሆነው ቅባቶች ለመፈጨት ረዘም ያለ ጊዜን ስለሚወስዱ ነው። የቅባት ምግቦች እንደ አይብ፣ ቅቤ እናም አይስክሬም ያሉ የወተት ተዋጽዎችን እናም ቀይ ስጋን ያካትታሉ። ስድስተኛ ደግሞ ሚንት ነው። የሱፐርሜንት ወይም ደግሞ የፔፐርሜንት ጣዕም ያላቸው ምርቶችን ማስወገድ ጠቃሚ ሊሆን ይችላል። ሚንት በጉሮሮ ውስጥ ያሉ ጡንቻዎች በትክክል እንዳይሰሩ ሊያግድ ይችላል። ሰባተኛ ቀይ ሽንኩርት ነው። ቀይ ሽንኩርት ከፍተኛ መጠን ያለው ሊፈጩ የሚችሉ ፋይበር እናም ፍሩክታን ይዟል። እነዚህ ካርቦሃይድሬትሶች የጨጓራ አሲድ ምርትን ሊጨምሩ እናም በአንዳንድ ሰዎች ላይ የጨጓራና ትራክት ችግርን ሊያስከትሉ ይችላሉ። የጨመረው የጨጓራ አሲድ የአሲድ ሪፍሌክስ እናም የጀርድ ምልክቶችን ሊያባብስ ይችላል። ስምንተኛ ደግሞ ቅመም የበዛባቸው ምግቦች ናቸው። ቅመም የበዛባቸው ምግቦች የጨጓራ ሽፋንን እንደሚያበሳጩ ይታወቃል። ይህ የቃር እድገት ላይ ሚና ሊጫወት ወይም ደግሞ ሊያባብሰው ይችላል። ስለዚህ እነዚህን ምግቦች ደግሞ ማስወገድ አለባችሁ ማለት ነው። የጨጓራ አሲድ ምርት የሚጨምር ከሆነና አሲድ ሪፍሌክስ የሚባባስ ከሆነ የሚደረገው ህክምና ወይም ደግሞ መፍትሄ ምን እንደሆነ ልንገራችሁ። የአሲድ ሬፍለክስ እናም የጀርድ ምልክቶችን ለመቀነስ የሚረዱ መድኃኒቶች አሉ። እነዚህም የመጀመሪያው አንታሲዶች ናቸው። እነዚህ መድኃኒቶች ያለ ሐኪም ማዘዣ ይገኛሉ። አንታሲዶች የጨጓራ አሲድን ያረጋጋሉ፣ ነገር ግን በአብዛኛው ለአጭር ጊዜ ብቻ የሚሰሩ ናቸው። የጎንዮሽ ጉዳቶቹ ደግሞ የሆድ ድርቀትና ተቅማጠል ሊያካስቱ ይችላሉ። ነገር ግን እነዚህ መድኃኒቶች ከመጠን በላይ ከመጠቀም መቆጠብ አለባችሁ። ሁለተኛ ደግሞ ኤችቱ ብሎከርስ የምንላቸው ናቸው። እነዚህ በሐኪም የታዘዙ መድኃኒቶች ከጨጓራ የሚለቀቀውን የአሲድ መጠንን የሚቀንሱ ናቸው። ሶስተኛ ደግሞ ፕሮተን ፓምፕ ኢንሃቢተርስ የምንላቸው ናቸው። እነዚህ መድኃኒቶች ከጤና ባለሙያ በሐኪም ማዘዣ የሚታዘዙ ናቸው። ፕሮተን ፓምፕ ኢንሃቢተርስ ጨጓራ የሚያመርተውን የአሲድ መጠን ለመቀነስ ይረዳሉ ማለት ነው። ስለዚህ እነዚህ መድኃኒቶች የጨጓራ አሲድ ምርትን ይቀንሳሉ። ጀርድ በአኗኗር ለውጦች ወይም ደግሞ በመድኃኒት ካልተሻሻለ የጤና ባለሙያ ቀዶ ጥገናን ሊመክር ይችላል። አንዳንድ ሕክምናዎች ምልክቶችን ለማስታገስ ኢንዶስኮፕን ይጠቀማሉ። ይህ መሳሪያ ወደ አፍ ውስጥ ገብቶ ወደ ጨጓራ ውስጥ የሚገባ ቱቦ ነው። ታዲያ የጨጓራ አሲድ ምርትን ለመቀነስ በቤት ውስጥ ምን ማድረግ አለባችሁ የሚለውን አሁን መፍትሄዎችን እነግራችኋለሁኝ። የቃር ምልክቶችን ለመቀነስ ልታደርጉት የምትችሏቸው የቤት ውስጥ መፍትሄዎችናም የአኗኗር ለውጦች አሉ። እነዚህም አልካላይን ውሃን መጠጣት፣ ይህም አነስተኛ አሲዳማ እናም ከሰባት በላይ ፒኤች ያለው ውሃ ነው። አነስተኛ ምግብን መመገብ፣ ምግብ ስትመገቡ በቀስታ መመገብ፣ ከበላችሁ በኋላ ቢያንስ ለሁለት ሰዓት መንቀሳቀስ ጭንቀትን ለመቀነስ መንገዶችን መፈለግ በፔፐር ሚንት ወይም ደግሞ በሱፐር ሚንት ጣዕም የሌለው ማስቲካን ማኘክ ከመጠን በላይ ወፍራም ከሆናችሁ ወይም ደግሞ ከመጠን በላይ ውፍረት ካለባችሁ ክብደታችሁን መቀነስ ከበላችሁ በኋላ አለመታጠፍ የትንባው አጠቃቀምን ወይም ደግሞ ማጨስን ማቆም ወይም ደግሞ አለመጀመር ጭንቅላታችሁ ከሆዳችሁ ስድስት ኢንች ያክል ከፍ እንዲል አድርጎ መተኛት፣ ከበላችሁ በኋላ ቶሎ የአካል ብቃት እንቅስቃሴን አለማድረግ፣ ሰፋ ያለ ልብስን መልበስ፣ ወደ መኝታ ከመሄዳችሁ በፊት ቢያንስ ከሶስት ሰዓታት በፊት ምግብን አለመመገብ። እነዚህ በቤት ውስጥ አሲድ ሬፍሌክስን ወይም ደግሞ የጨጓራ አሲድ ወደ አፍ መመለስን ለመከላከል የሚረዱ መፍትሄዎች ናቸው። ታዲያ የጤና ባለሙያን መቼ ማማከር እንዳለባችሁ ደግሞ ልንገራችሁ። የምትጠቀሙት መድኃኒት ካለ እናም መድኃኒቶቹ ቃርን እያስከትሉ ነው ብላችሁ ካሰባችሁ የጤና ባለሙያን አማክሩ። መድኃኒቶችን ስለማቆም ወይም ስለመቀየር የጤና ባለሙያው ምክርን ይሰጣችኋል። መድኃኒቶችን በራሳችሁ በጭራሽ አታቁሙ። ከቃር ጋር በተያያዘ ተደጋጋሚ፣ የማያቋርጥ ቃር ከገጠማችሁ፣ የማያቋርጥ ሳል ወይም ደግሞ የአተነፋፈስ ችግር ከገጠማችሁ፣ የመዋጥ ችግር፣ ያለ ፍቃድ ወይም ደግሞ ሳትፈልጉ ክብደት ከቀነሳችሁ፣ ደም የቀላቀለ ወይም ደግሞ የቡና እርከን የሚመስል ትውከት ካደረጋችሁ፣ የደረት ህመም ወይም ደግሞ ምቾት ማጣት ካለ፣ ጥቁር ወይም የሮማን ወይም ቀይ ቀለም ያለው ሰገራ ከገጠማችሁ፣ ምርመራን ማድረግ አለባችሁ ማለት ነው። በአጠቃላይ ቃር የአሲድ ሪፍሌክስ እናም የጀርድ የተለመደ ምልክት ነው። ሙሉ ምግብ ወይም ደግሞ የተወሰኑ ምግቦችን ከበላችሁ በኋላ በጨጓራችሁ ወይም በደረታችሁ ላይ የማቃጠል ስሜት ሊሰማችሁ ይችላል። እንደ ደረቅ ሳል፣ የጉሮሮ መቁሰል፣ የሆድ መነፋት፣ ማቃጠል፣ የመዋጥ ችግር፣ በጉሮሮ ውስጥ እብጠት፣ ማስታወክ ወይም ደግሞ እንደገና ማስመለስ ካለ እነዚህ ሁላ የቃር ወይም የጨጓራ አሲድ ወደ አፍ የመመለስ ምልክቶች ናቸው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበር። እንደተማራችሁበት ተስፋ አደርጋለሁኝ። የጨጓራ አሲድ ምርትን ለመቀነስ ወይም ደግሞ የጨጓራ አሲድ ወደ አፍ መመለስ ወይም የአሲድ ሪፍሌክስ ችግርን የሚቀንሱ ጤናማ የሆኑ ምግቦችና አሲድ ሪፍሌክስን የሚያባብሱ ማስወገድ ያለባችሁን ምግቦችን በዚህ ቪዲዮ ላይ በሚገባ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ በኮመንት ላይ አስፍሩልኝ። በቀጣ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው።